ይሄን ነገር ብቻ ተናገርሽ ልሂድ ብልሽ፣ ሌላ ነገር እንዳታወሪብኝ በቃ ይሄንን መልስ እየጠበኩሽ ነው። አትሂድ ምናምን ብዬ አላስቀረውህም። አትሂድ እንኳን ብለህ ልትሰማኝ ፈቃደኛ አልነበርክ አይደል? ስለዚህ እኔ እኔን ክፉ ሰው ለማስባል እኔ ክፉ ሴት አይደለሁም ሲጀመር። ባት እኔ እንደዚህ እንድታስብ እኮ አይደለም ለምንድን ነው የማትረዳኝ? ስለምታሳዝ ይኸውልሽ፣ በቃ አብረን እንቀጥል። ግን ድንገርሽ እኔ አንድ ነገር መሄድ ከፈለግሽ ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የእኔ የተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? ፈጣሪ ይመስገን አለው። አስቀድሜ ለድምፄ በጣም ይቅርታ ጠይቃለሁ። ጉንፋን ምናምን አሞኝ ነው። እና እንዴት ናችሁ ልኝ እናንተ ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። እንግዲህ አብዛኞቻችሁ በኔና በዮርዲ ነገር ብዙዎቻችሁ ስትጨነቁ ምን ስትሉ ነበር፣ እና ብዙዎቻችሁ የኔና ዮርዲ መጣላት ትንሽ ያስከፍቷችሁ ነበር። እና አብዛኞቻችሁ ደግሞ ያው አንተ ተሸነፍ፣ ይቅርታ ጠይቃት፣ በቃ ለተደራረጋችሁበት ነገር በሙሉ ይቅርታ ጠይቅ፣ የተፈጠረው ነገር በቃ ይፈታ፣ ታርቁ። በቃ አብዛኛው ኮመንቶች እንደውም ታረቁ፣ ታረቁ፣ ታረቁ ነው እና በቃ እኔም የምፈልገው ነገር ነው። እኔም ከዚህ በኋላ ወደኋላ መመለስ ዮርዳን አንቺ እንደዚህ ነሽ አንቺ እንደዚህ ነሽ ምናምን አንቺ እንደዚህ አድርገሽ ነገር ማለት የምሬ ነው። እግዚአብሔርን በጣም ነው የደበረኝ። በቃ ደብሮኛል፣ እኔም አስጠልቶኛል። እኔ አለ አይደል በቃ ከሷ ጋር ሰላም መሆን ነው። እንደ በፊቱ ነው መሆን የምፈልገው። የፈለገ ነገር ይቅር፣ የፈለገ ነገር ይምጣ፣ ከዮርዳን ጋር እንደ ድሯችን መሆን ነው የምፈልገው እኔ በእርግጠኝነት የሷም ሀሳብ እንደዛ ነው የሚሆነው ያው ታውቃላችሁ እንግዲህ በመካከላችን ብዙ ነገር ተፈጥሮ ነው እዚህ ደረጃ ላይ እየደረስነው እና እዚህ እዚህ ደረጃ ላይ ለመድረስ ብዙ ያሳለፍናቸው ነገሮች አሉ። በጣም ብዙ ያበላሸናቸው ነገሮች አሉ። የሆነ ፋሚሊ እንኳን እስከ ማስገባት የደረስንበት ነገር አለና በጣም ነው የሚደብር ነገር ነው ያደረግነው። ግን በቃ ከሁሉም በላይ እንደዚህ ካደረግናቸው ከተፈጠሩት ነገሮች በሙሉ እኔና እሷ ጋር ያለ ፍቅር ይበልጣል። እኔና እሷ ዛሬ ታርቀን ነገ ሰላማዊ ጉዞ የምንጓዘው ይበልጣል። ነገ ተስፋ የምናደርጋቸው ነገሮች ይበልጣሉ። ነገ እኔና እሷ ተጋብተን አብረን ኖረን ልጆች ወልደን ምናምን በቃ የምንኖራቸው ላይፎች ይበልጣሉ ዛሬ እኔ እና እሷ ከምንጣላባት ነገሮች ማለት ነው። እና በቃ እኔ ሁሉ ነገር ትቻለሁ፣ የምሬ ነው ብላችሁ በተለይ አላር በቃ ጠፍቼ ከመጣሁባት በኋላ ሁሉ ነገር ትቻለሁ። በቃ ምንም የሚፈጠር ምንም፣ እኔ የምፈልገው እንደ ድሯችን እንድንሆን እና እሷን በቃ ላስቀየምኳት ነገር ላደረግኩባት ነገር ብቻ ብዙ ነገር አድርጌያለሁ ብዬ ተስፋ አድርጌያለሁ። በቃ ከፋሚሊ ጋር እስከ ማጣላት ድረስ ደርሻለሁ። እሷን እና ይህንን ሁሉ ነገር ይቅርታ መጠየቅ እፈልጋለሁ። እኔ እሷን በቃ አለ አይደል ትችይዋለሁ። እኔ ሁሉንም ነገር እናቴ፣ እኔ የምፈልገው ከአንቺ ጋር መኖሩ። እኔ የምፈልገው እንደ ድሯችን እንድንሆን፣ እኔ እንደ ድሯችን እንድንቀላለድ፣ እንደ ድሯችን እንድንሳሳቅ፣ እንደ ድሯችን እንድታናድጅኝ ነው የምፈልገው። በቃ ብዙ ነገሮች አልፈዋል፣ ብዙ ነገሮች ደግሞ ያልፋሉ። በቃ ሁሉን ነገር ያልፋል። የኔ እና አንቺ ጸብ ብቻ አይደለም፣ በጣም ብዙ ነገሮች ያልፋሉና ምናልባት የኔ እና አንቺ ጸብ ይሄ ማለፊያው ማለቂያው ሊሆን ይገባል። በቃ ከዚህ በኋላ ወይ እኔ እና አንቺ ይቅርታ ተባብለን ታርቀን በስነ ስርዓት ወደ ቀድሞ ነገራችን ተመልሰን ወደ ቀድሞ በቃ ፍቅራችን ተመልሰን እንኖራለን ወይ ደግሞ የአንቺ ፍቃድ ደግሞ ካልሆነ የመሬ ነው ምልሽ ድጋሚ እኔ ከአንቺ ጋር ታረኩኝ ተጣለው እንደዚህ አደረገችኝ እንደዚህ አደረገችኝ ብዬ መምጣት አልፈልግም። ይሄ የኔ እውነት ነው፣ ያንቺም እውነት እንደሚሆን እርግጠኛ ነኝ። ይሄ ነገር ሰው ብቻ ግን ይህን ቪዲዮ እንደምታዩ ተስፋ አደርጋለሁ። ምንድን ነው ቤተሰቦች፣ በቃ ይህንን ነገር ልነግራት ዛሬ ሰፈሯ ድረስ የመጣሁት እና ሰፈሯ እንደምመጣ ነግሬያታለሁ አስቀድሜ ነው። ምክንያቱም ቤት ላቱን ስለምትችል ምናምን ማለት ነው እና ቅርታ እንደምታደርግልኝ ተስፋ አደርጋለሁ። የድሮ ፍቅራችን ይሻለናል። ወደ ድሮ ፍቅራችን እንመለስ። በቃ የድሮ ነገር ይሻለናል። ያው እኔም ደብሮኛል፣ በእርግጠኝነት አንቺም ይደብርሻል። ብዙ ያለመድናቸው ነገሮች ናቸው እነዚህ። እኔና አንቺ በሀሳብ አለመግባባት ኖሮብን ሊሆን ይችላል፣ በሀሳብ አለመግባባት ተጨቃጨቀን ሊሆን ይችላል። ነገር ግን እንደዚህ እስከ መለያየት ድረስ ያደረሰን ጸብ በዚህ አራት ዓመት ውስጥ እኔና አንቺ ገጥሞን አያውቅም። ስለዚህ እናቴ በቃ አንቺን ብቻ ነው የምፈልገው እኔ ከዚህ በኋላ ምንም ምንም ነገር አልፈልግም። በቃ የፈለገ ነገር ይምጣ የፈለገ ነገር ይሂድ፣ አንቺን ብቻ ነው የምፈልገው። እኔ እናት እና ጋይ ሰፈራቸው ሆኜ እሷን እየጠበቅኳት ነው። ረዥም ሰዓት ነው ከጠበቅኳት፣ ብቻ ጥሩ ነገር ይፈጠራል ብዬ ተስፋ አደርጋለሁ። እሷም ጥሩ ነገር ታስባለች ብዬ ተስፋ አደርጋለሁ። ኤንቤስ መታለች ፍቅር ተሸንፎ

አይደብረኝ ከስንት ቀን በኋላ ሰላም ሰላም፣ የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። በጣም ብዙ ሰዎች ስለኛ ተጠንቃችሁ የጠየቃችሁን የነበራችሁ ሰዎች በሙሉ ደህና ነኝ፣ ደህና ነን። እናንተን በያላችሁ በሰላማችሁን እግዚአብሔር ያብዛልን። እናንተ ምናልባት አታስቢም፣ አትገምጪውም፣ እንደዚህ የሚያደርጋል ብለሽ ተስፋ ታደረግም ሊሆን ይችላል። ግን ዛሬ ካሜራ ይዤ የመጣሁት ሰፈርሽ ድረስም የመጣሁት አውቃለሁ። እኔ ወንድ ልጅ ነኝ ብዙ አንቺን መረዳት ነበረብኝ። በቃ እንትን ልብሽን ማንበብ ነበረብኝ። ብዙ ነገሮች መረዳት ነበረብኝ። አንቺ ለእኔ ብዙ ነገር እየሆንሽልኝ እኔ ለአንቺ ጥቂቷን ነገር መሆን እንኳን አቃቴ። ለምንድን ነው እንደዚህ የምትለኝ? ይቅርታ አልልሽ ቢኖ አትላንትን ኖር ነው አይደል? ሞራት ያለብን ነገር እኮ እኔ በዛ እንትን እንትን አይደለም፣ በቃ በዛ መንገድ አይደለም። እኔ ለአንቺ እንትን ማለት የለብን ሶ በቃ ያጠፋሁት እኔ ነኝ። ብዙ ነገር ያደረኩት እኔ ነኝ። አንተ አንተ ነህ እያልኩኝ አይደለም። አንተ አይደለም ለሁሉም ነገር ተጠያቂ ነው። በቃ ማለት እኛ በጣም ብዙ ጊዜ ስለዚህ አይነት ነገር ሚዲያ ላይ መተን መጨቃጨቅ፣ ሰው ራሱ በጣም ነው የሚሰለቸው። በዛ ላይ በጣም በቃ ብዙ እየተጨነቀ ነው ያለው፣ ስለኔ እናንተ ነገር ማለት ነው። ስለዚህ እኔ እናንተ ደግሞ ከቻለን ችግሮቻችን በውስጥ መፍታት፣ ካልቻለን ደግሞ ሚዲያ ላይ መተን ድጋሚ ዛሬ መጨቃጨቅ አለብን ብዬ ላስ፣ እኔ ልጨቃጭቅ ሽኳር ነው የሚመጡት። እናት እኔ ይቅርታ አልጠየቅሽ እኮ ነው። ይቅርታ እኮ የሚያስብል ነገር የለም አለ ማለት ጨርሰናል አውርተን ዛሬ ብቻ ሳይሆን አንተ እዚያ ከሚሄድ በፊት ማለት ብዙ እንድናወራ ምናምን እኔ በቃ እኔ አሁን እሱን ነገር እሱን ነገር አልሽው እና እኔ እና አንቺን አንድ የሚያደርጉኝ አንድ ድል ብቻ አስጪኝ። በቃ እኔ የምፈልገው ከአንቺ እሱን ብቻ ነው። በቃ የሆነ ነገር ሁሉ እንደተበላሸብሽ እንትን ብለሽ ነገሮች ለማበላሸታት ይቺ በቃ እኔ እኔ በቃ አለቀ አለቀ ነገሩ አለቀ። በቃ ሁሉ ነገር አለቀ። ሁሉ ነገር ካለቀ በኋላ በቃ ድጋሚ ወደዛ ነገር አንመለስ። ሱ ያጠፋሁት እኔ ሊሆን ይችላሉ። እኔ ድጋሚ ወደኋላ መልሼ አንቺ እንደዚህ ነሽ እኔ እንደዚህ በቃ ብዙ ነገር ተፈጥሮ ትተነው አይደል? ትተነው። እኔ በቃ ሁሉ ነገር ሰላማዊ ሰው ለመሆን እየሞከርኩ ነው። ከአንተ ጋር በቃ ሰው ሲያይ ምናምን ሰላማዊ ሰው ሆኖ ለመታየት እየሞከርኩ ነው። ተመችቶ ምናምን እሱ ነገር ደግሞ አልፈልግም፣ እሱ ነገር አልፈልግም። በቃ እንደሱ ይሁልሽ። አንተ ለእኔ መጥፎ ሰው አይደለም፣ መጥፎ ሆነህብኝ ወይም እኔ ላይ የሆነ ነገር አድርገህ ምናምን አይደለም። ስለአንተ መጥቼ መጥፎ ነገር እያወራሁ አይደለም ግን በቃ ከዚህ በፊት እንዳትሄድ በጣም ደጋግሜ ለምኝክ ነበረ፣ ግን አንተ የምትሄድበትን ቦታ እንኳን ልትነግረኝ ፈቃደኛ አልነበርክም። እሺ በቃ ሄድክ። የሄድክበት ቦታ በጣም ጥሩ ቦታ ነው ምናምን ደስ ብሎኛል እዛ በመሄድ ማለት ነው። ግን እኔ በቃ በዛ ሰዓት በጣም ከፍቶኝ ደብሮኝ ስለነበረ ነው። በቃ ማለት በቃ መቅረት የማልችልበት ነገር ስለሆነብኝ ነው። በቃ ይኸውልሽ እኔ እኮ ይኸውልሽ፣ ስሚኝማ እኔ ሄድኩት ለእኔ እና አንቺ ብዬ ነው በቃ እኔ እራሴን ለማግኘት እና ለአንቺ የሆነ ነገር እንዲኖረኝ ነው። ላንቺ ነበረ እኔ አገኘሁት ነገር እኔ በምን አውቃለሁ፣ እኔ በምን አውቃለሁ አንቺ። ስለዚህ በቃ ይበቃ ይበቃናል፣ ይበቃናል። እኔ እና አንቺ ይበቃናል። እኔ በቃ መሆን የለበትም እንደዚህ በቃ ብዙ ነገር ውሽ እንትን ብዬሻለሁ፣ ብዙ ነገር አስከፍቼሻለሁ፣ አውቃለሁ። እሱ ነው ዛሬ ቅርታ እየጠይቅሻለሁ እኔ ዊና። ለዛ አይደለም፣ ለዛ አይደለም። አዳምጠኝ። እኔ ማርያም፣ ካንተ ምራቅ ፈልጌ ምናምን አይደለም። አንተ አስከፍተኝ ምናምን አይደለም እኔ አስከፍቼሽ። ካልሆነ ለኔ ብለሽ፣ ካልሆነ የምትረቂው ለእኔ ለኔ ብለሽ ተመለሽ፣ በቃ ለኔ ብለሽ። ይሄው ነው ያለሁኝ፣ እኔ እንደ ድሮ ሆነልሻለሁ። በቃ አንድ ዕድል ብቻ ስጪኝ፣ አንድ ዕድል ብቻ ስጪኝ። በቃ ወደዛ ነገር አንመለስ። ወደ ድሮ ሰው ወደሚያቀን ፍቅራችን እንመለስ። ያስጠላል እኔና አንቺ ላይ ያስጠላል። አውቃለሁ ግን ፈልጌ ነው። አንተ ሁልጊዜ ትክክል ነህ። ሁልጊዜ ጥፋት የለብህም። እኔ እራሴ ስጀመር ከነገራቶች ርቄ ማረፍ እፈልጋለሁ። እኔ እኮ ጥፋተኛ ነኝ፣ ጥፋት አጥፍቻለሁ። ይቅርታ ልልሽ እኮ ነው የመጣሁት። እኔ እኮ ሌላ ነገር እኮ ልል አይደለም የመጣሁት። በቃ ያለፈውን ነገር እኮ እናስታውስ እኮ አይደለም። ይቅርታ ና ለምንድነው ነው እኔ ሌላ ሌላ እንትን እምትሰጠኝ? ጥፋተኛ ነኝ፣ ሁል ጊዜ እኔ ነኝ። እኔ እኮ በጣም ብዙ ነገር እንዲህ ዝም ብዬ ነው ትቼ ነው መጥቼ ከአንተ ጋር ስቄ የሆነ ነገር ብዬ ምናም ለማሳለፍ እየሞከርኩ ያለሁት። አንተ ጊዜ ፈልጋለሁ ስትል አትሂድ ምናምን ብዬ አላስቀረውህም። አትሂድ እንኳን ብለህ ልትሰማኝ ፈቃደኛ ነበርክ አይደል? ስለዚህ እኔ እኔን ክፉ ሰው ለማስባል እኔ ክፉ ሴት አይደለሁም። ሲጀመር የሆነ መጥፎ ለአንተ መጥፎ አስቤ ምናምን ሊሆን እንትን ምን አይነት ሰው አይደለሁም። ግን እኔ ራሴ ማረፍ ፈልጋለሁ። እኔ እኔ ይኸውልሽ፣ እሱን ለምን እኔ አሳርፍሻለሁ እኮ በቃ እንዲህ አንቺ የቱ ይበልጥብሻል? አንቺ ሄደሽ ጸጥ ከምትህበት ቦታ ከምትጠፊበት ቦታና እኔ ከም እኔ ለመጥፋት አይደለም። እኔ እኔ ውስጥ ድሮ ከነበረሽ ፍቅርና አንቺ አሁን ከምታልፊው የቱ ይሻልሻል? አይደል እንዴ? አይደለም በቃ፣ አታወዳድሪ። ማይሆን ነገር ለምን ታወሪያለሽ? እኔ በቃ ሁሉንም ነገር እንተውኩን ያልኩሽ፣ ሁሉም ነገር ይቅር በቃ። የኔና አንቺ ፍቅር ይበልጣል። በቃ በሳቱ መጥፎ ሁኔታ ውስጥ ስለነበርኩኝ ቤት የሆነ ቦታ እንድትሄጂ እና መቻቸልሽ አሉኝ። በቃ ምንም አማራጭ ስላልነበረኝ እሺ ብዬ ተቀበልኩኝ። እኔስ ትታኝ ሄደህ ነበር እኮ። ሄድኩት እኮ ልቀር አይደለም፣ እንደምመጣ እኮ ነግሬሽ ነው። አንተ እኮ እንደሄድክ እንኳን እንደምመጣ እንደሄድክ እንኳን ያወቅኩት ልክ እንደማንም ሰው ፎቶ ላይ ቆይ እኔ ይሁልሽ የዛን የነበርንበትን ነገር እኮ ትክክል እኮ አልነበረንም። የዛን እኔም ብደውልልሽ እኮ አታነሽልኝም ነበር። ደውለን ብናወራ እንኳን እኮ ጤነኛ ሆሪዎችን አናወራም ነበር። በቃ የዛን ሰዓት እኮ ትክክል አልነበርንም። የዛን ሰዓት ትክክል አልነበርንም። አንተ መጥፎ ሰው አይደለም። ይሁልሽ በቃ በዛ ቀን እኔን አትገምምሽኝ። በዛ ቀን አትወስኝ። በቃ እኔ ባደረግኩሽ ነገር ነው አይደለም፣ እቴጂው እኔ እንደዚህ በቃ በበደልኩሽ ይሁን ነገር ባደረግኩት ነገር አይደል? የምትሄጂው እሱ ይቅር በቃ እሱ ማርያምን ለዛ አይደለም እሱ ይቅር እና ለኔ ብለሽ ቀሪ በቃ አትሂጂ። የትማ አትሂጂ። የትማ አትሂጂ ብኝ እኔ ያለሁኝ እዚህ። ለምታረጊው ነገር በሙሉ እኔ ከጎንሽ ነኝ። ፖሊስ ታረጂ። መጨነቅ አይደለም። ይሄ ከዚህ በላይ መጨነቅ አልችልም። ለምንድን ነው የማትረዳኝ? አንተ ለራስህ በቃ ይሁን ያሳለፍነው ነገር ይበልጣልማ። ትንሽ ከኔ እራቅ በቃ የተወሰነ ጊዜ ራቅ እኔን መራቅ ትፈልጊያለሽ? ፍቅራችንን መራቅ ትፈልጊያለሽ? መሸሽ ትፈልጊያለሽ? እኔን አንቺን፣ አሁን አንቺን ልራቅ ልሽሽ እያልሽ ያለሽው ምንድን ነው ወይ? እኔ ነገር እንዳይሆን በጣም ብዙ ጊዜ ድጋሚ አብረን የምንሆን አልመሰለኝም ነበር። በቃ በጣም ከፍቶኝ ነበረ። እዚያን ነገር መጨቃጨቅ አልፈልግም ይሁልሽ እኔ እኮ ልርቅ ያሰብኩት የዛን ጊዜ እኔና አንቺ ከነበረብን ጸብ፣ እኔና አንቺን ከሚያጨቃጭቀን ነገር፣ እኔና አንቺን ከሚያራርቀን ነገር ነው የራኩት። እኔ ልራቅ ያልኩት ከዛ ነው። አንቺ ግን አሁን እኔ እኮ ይሄው በቃ ፍቅር አለ እኔና አንቺ ጋር አይደለ? ፍቅራችንን ጊዜ እኔ ጫር እኔ ለምንድን ነው ጊዜ ልስጥ ያልሽኝ እንዴ? የነበርንበት እኔ ነበርንበት ነገር እኮ ነው እንዴ። በቃ ጥሩ ነገር ላይ አን ነበርንም። በቃ የዛን ጊዜ የሚያራርቀን ነገር ነበረ። እዚህ አብረን ብንሆን እንፋጅ ነበረ እንፋጅ ነበረ እውነት። ስለዚህ አሁን አንቺ እኔ አሁን አሁንም ደና አይደለም፣ ውስጤ ደና አይደለም። እኔ ደና ትሆኛለሽ፣ ፍርጫችን ደና ያደርግሻል። አታምኝም? በዚህ በዚህ አታምኝም? አለማመን አይደለም እ በቃ እኔ ማረፍ እፈልጋለሁ። ምንድን ነው የምንለው? የት ከየት ነው? እንደዚህ ነው ብዬ አንተ እኔ ሁል ጊዜ የሆነ ውሳኔ ስወስን እኔን አንቺ ጥፋተኛ ትለኛለህ። አንድ ቀን በራሴ መንገድ እንደሄድ ፈቅዳልኝ እንኳን አታቅም። ሁልጊዜ ስትለምነኝ ቀራለሁ። አንተ ግን አንድ ቀን ከሆነ መንገድ እንኳን ቅርብዬ እንኳን ቀርተህ አታቅም። ምን አል ራስ ወዳድ እንደሆንክ ግን ታውቃለህ። እኔ ይኸውልሽ እናቴ እኔ እንደዛ እየተጨነቅኩ እንኳን ሳትነግረኝ ነው የሄድከው። እኔ ራስ ወዳድ ሆኛ አይደለም ነው ራስ ወዳድ ሆኜ ነው። እኔ ደስ ብሎኝ ነበር። በሰዓቱ ደስተኛ ነበርኩ። መልስልኝ ይሁልሽ ደስተኛ ነበርኩኝ። ይኸውልሽ ደስተኛ መሆን አለ መሆን አይደለም፣ ራስ መውደድ አለ መውደድ አይደለም። ለኔና አንቺ ፍቅር፣ ለኔና አንቺ ነገር ብዬ ነው የራኩት አይደል እ ለኔና ምን ብዬሽ ነው የምነግርሽ? የዛን ሰዓት የነበርንበትን ነገር አታውቂም ወይ? የዛን ሰዓት የነበርንበትን ነገር አታውቂም ወይ? እንዴ ለምን አዲስ ትሆኛለሽ? በቃ እሺ፣ እሱ እኔ ወይ እኔም ልጨቃጨቅሽ እኮ አይደለም የመጣሁት። እንመለስ ወደ ድሮ ነገራችን እኮ ነው፣ እንመለስ እያልኩሽ ያለሁት። የምን ጊዜ ጊዜ እየተስጣጠን ቁጥር እየተራራቅን ነው። የት ነው የምትኖሪው ያለሽበት ቦታ ምንኛ ያለው ያንቺ ትዝታ ዘውትሪ ታየኛል መላው ቁመናሽ በንፋስ ጫዎ ሲበተን ጸጉርሽ በትዝታ ኩሬ ፈዝዜ ሰሺ እጅሽ ዘርግተሽ ባማረ ፈገግታ እያንሽ ስጠሪኝና፣ የኔ ትዝታ፣ ሰቀቀኔ የሆንሽብኝ ትዝታ። ተይ በቃ እድል ስጪ ለመጨረሻ ጊዜ ብቻ። እንድናገርልኝ ይና በቃ ማነፍ ፈልጋለሁ። ከኔ ነው የምታርፊው አይደለ? ከጥራችንም ነው የምታርፊው። እኔና አንቺን ከሚያገናኘን ነገር ነው የምታርፊው። ከምንድን ነው የምታርፊው? ንገሪ። ይሄን ግልጽ አልከሽ ከነገርሽ፣ እኔ ለቅሻለሁ፣ ነፃነት ሰጥሻለሁ። ድጋሚ ወደ ቤት ይሻል ማለት ነው። ይሄን ግዴታ ሁሉም ነገር መናገር አይጠበቅብኝም። ሰላም ለመፍጠር እየሞከርኩኝ ነበር ከአንተ ጋር፣ ግን ድጋሚ ዛሬ ነበር ወደ ኋላ ተመልሰን በሌላ ነገር እራስ ወዳድ ያልሽኝ ለሱ ወልሽ ይቅር እባክሽ፣ ቢና የኔ ፍቅር። እኔ እኮ እንደዛ ለማለት ፈልጌ አይደለም። በቃ ታረደኝ። እኔ እኮ ልካስሽ እያልኩ አብረን እንደ እንደ ድሮ አጭር። እኔ እኮ የሆነ ቦታ ሂጅ ልቀር ምናምን አይደለም። በቃ አይደለም። ምን እናንቺ ማለት ከዚህ በኋላ እንደዚህ አይነት ነገር እንዳይፈጠር አንቺም ስትሄጂ ከሆነ የሆነ ነገር እሆናለሁ። የሆነ ነገር እኮ ይሰማኛል። ምናልባት ስትመጪ ባታገኝኝስ? አይጸጽትሽም? ዛሬ የለመንኩሽ ነገር አይጸጽትሽም? ምን ማለት ነው? ስትመለሽ እኔ ለሄድ ሄጄ ልቀር እኮ አይደለም የትም ሄደሽ ልቀር እኮ አይደለም። በቃ ትንሽ ጊዜ ስጠኝ። ስትመለሽ እኔን ብታጭኝስ? ምን ማለት ነው? ያመመኝ አይደለም ብታጭኝስ? እኔን አይጸጽትሽም? ዛሬ የለመንኩሽ አይጸጽትሽም እኔ የሆነ ጥፋተኝነት ስሜት እንዲሰማኝ ለማድረግ የሞከርክ ነው። ስለሱ አይደለም እያወራሁሽ አይደለም። ጭራሽ ስለማይሆን ነገር እኮ ነው እያወራ የለኸው። የማይሆን ይሁን የማይሆን እሱን ፈጣሪ ነው የሚያውቀው። አንቺ አረሽ የምትወስኝ ልክ። አንቺ ስትመጪ እኔን ብታጭኝስ ዛሬ ይቅርታ የለመንኩሽ ይቅርታ የጠየኩሽ አይጸጽትሽም ነው ይኸውልሽ፣ ነገርኩሽ። እኔ አባት እኔ እንደዚህ እንድታስብ እኮ አይደለም። ለምንድን ነው ማትረዳኝ? ለምን ነው ለምታሳዝ? ይኸውልሽ፣ አብረን እንቀጥል። ግን ድንገርሽ እኔ አንድ ነገር መሄድ ከፈለግሽ እኔ አልጠበኩም። ስትመለሽ እኔ ለዛ አይደለም። በጌታ ተረዳኝ ነዋ። እኔ ስንት ጊዜ አልጠበኩም። ይሄ ሁሉ ለምን ኩሻረለ? ይሄ ሁሉ ነገር ከዚህ በላይ እኔ አቅም የለኝም። ምንም አቅም የለኝም። በቃ እንደ አቅም ምንም አሁን፣ በቃ ምንም ጨርሽ፣ ምንም አቅም እንጨርሻለሁ፣ በቃ ጨርሻለሁ። የአቅም የመረዳትንም አቅም የማውራትንም አቅም፣ አንቺን የማስቀረትንም አቅም፣ ሁሉንም አቅም እንጨርሻለሁ። ከዚህ በላይ ነው። ምንም አቅም የለኝ። አሁን እኔ ምንም እኔ ምንም ብታረጊ፣ እሺ ተረዳኝ። ምን ብዬ ልረዳሽ? ምን ልረዳሽ? በቃ በቃ፣ እሺ አልኩኝ እኮ በቃ እሺ ጨረስኩኝ። እኔ ከዚህ በኋላ ስትመለሽ እኔን ባታገኝ፣ ስትመለሽ ውስጥሽ ደህና ያልሆነውን ነገር ከፍቅራችን አይበልጥም። አብረን ከመኖራችን አይበልጥም። አብረንከ ግዜ ከኔና አንቺ ፍቅር አይበልጥም። አንቺ አሁን እየተሰማሽ ያለው ነገር ከኔና አንቺ ፍቅር አይበልጥም። እኔ ግን እኔና አንቺ እንዳንጣላ እኔና አንቺ እዛ ጸብ ላይ ያ ጸብ እንዳይቀጥል ነው። እኔ ለኔ አንድ ሳምንት መስጠት ያቅታል። ነገርኩሽ። መብትሽን ተጠቀሚ። አንድ ቃል ተናገሪሽን ልሂድ። ትሄጃለሽ ትቀሪያለሽ፣ ይሄን ነገር ብቻ ተናገሪሽን ልሂድ። ሌላ ነገር እንዳታወሪብኝ፣ ይሄን ተናገሪ እና ልሂድ። አንድ ነገር ተናገሪ። ምንም ማለት ነው የገባነው ለዛሬ መኖር ብዙ የተከፈለው